ሞጆ ቃለ ሕይወት ቤተ ክርስቲያን ከአርባ በላይ አዳዲስ አማኞች የውሃ ጥምቀት መውሰዳቸው ተነገረ። ከውጭ በብራዚል የወንጌል አማኞች ቁጥር ሲጨምር፣ በአንጻሩ የካቶሊክ እምነት ተከታዮች ቁጥር እየቀነሰ ነው ተባለ። ሰላም የተወደዳችሁ የሕይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላም እና ጸጋ ለእናንተ ይብዛ። የዕለቱን መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ከእናንተ ጋር ቆይታ የማደርገው እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችን ቆዩ። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በኮምፓሽን ለሚደገፉ ፕሮጀክቶች የሰራተኞችና አመራሮች ዓመታዊ የምክክር ጉባኤ አካሄደ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በኮምፓሽን ኢንተርናሽናል ኢትዮጵያ ለሚደገፉ የፕሮጀክት አስተባባሪዎች ግንቦት ቀን 27 2017 ዓ ም ለልጆች ስነልቦና ልቦና ክርስቲያናዊ ምላሽ መስጠት በሚል ርዕስ በቦሌ ቃለ ሕይወት አጥቢያ ቤተ ክርስቲያን በተደረገው አመታዊ የምክክርና የውይይት ጉባኤ ላይ ከመላው ሀገሪቱ የተውጣጡ የፕሮጀክቱ ባለሙያዎችና አመራሮች፣ የቤተ ክርስቲያን መሪዎች፣ ባለድርሻ አካላት ተሳታፊ ሆነዋል። ፕሮጀክቱ በልጆችና በወጣቶች ላይ ትኩረት አድርጎ የሚሰራም ነው። በዚህ መርሃ ግብር ላይ የኮሚሽኑ ኮሚሽነር የሆኑት ዶክተር ተፈራ ተሎሬ ምክትል ኮሚሽነር ዶክተር ወይታ ወዛ ተገኝተዋል። የልጆች ስነ ልቦና ላይ መንፈሳዊ ምላሽ ምን መሆን እንዳለበት በዶክተር ምህረት ደበበ ሰፋ ያለ ትምህርታዊ መልእክት ቀርቧል። ምክትል ኮሚሽነር ዶክተር ወይታ ወዛ ለዕለቱ የቀረቡ አጀንዳ ርዕሰ ጉዳዮች ላይ አወያይ ሀሳብ በማቅረብ አወያይተዋል። ቃለ ሕይወት የታደለች ናት። እግዚአብሔር በሁለንተናዊና በቤተ ክርስቲያን ተልዕኮ እያሳደጋት እየደገፋትም ትገኛለች። እንዲህ አይነት አገልግሎቶችን እንድትመሩ እግዚአብሔር እድል ሰጥቷችኋል በማለት በመድረኩ ላይ ኮሚሽነር ዶክተር ተፈራ ተኖሬ ንግግር አድርገዋል ቃለ ሕይወት የታደለች ናት እግዚአብሔር ቃለ ሕይወትን በብዙ መልኩ በተለይም በሁለንተናዊ አገልግሎት ልማት ዘርፉ በቤተ ክርስቲያንም ተሊኮ እያሳደጋት እየበረካት እያሳደጋት ያለች ቤተ ክርስቲያን አንጋፋ ቤተ ክርስቲያን እንደሆነች እናውቃለን። በተለይም የታደለች ናት ለማለት የሚፈልገው እንደናንተ አይነቶቹ በብዙ መቶ የሚቆጠሩ ወገኖች እውቀትን ኪሎትን ያነገቡ አገሬን የሚለውጡ ቤተክርስቲያንን የሚለውጡ፣ ለቤተ ክርስቲያንና ለማህበረሰብ እድገትና ለውጥ በጎ ተጽዕኖ የሚያመጡ፣ አገሪቱን የሚለውጡ፣ ድህነትን ታሪክ የሚያደርጉ፣ በጽድቅ የሚገለጡ፣ እግዚአብሔር የመረጣቸው እንደናንተ አይነት ወገኖችን ጌታ ለኢትዮጵያ ቃለ ሕይወት ቤተ ክርስቲያን በፕሮጀክቶች ምክንያት ለማለት አልፈልግም፣ ምክንያት ሊሆን ይችላል። እንደ እግዚአብሔር ፈቃድ ለዚህ ፕሮጀክትን ብቻ ሳይሆን ቤተ ክርስቲያንን ለማገልገል አንዳንዶቻችሁ መሪዎች ሆናችሁ፣ አንዳንዶቻችሁ የቤተ ክርስቲያን አባሎች ሆናችሁ፣ አንዳንዶቹ በኮሚቴ፣ ሌሎቹ በሙያቸው በተለያየ ሙያ እያገለገሉ ስላሉ እንዲህ አይነቱ እንዲህ አይነቱ ከሶስት መቶ ሰዎች በላይ ይዞ ያለው የተለያየ የእውቀት የክህሎት ስብጥር ያላቸውን ወገኖች ለቃለ ሕይወት እግዚአብሔር ስለሰጠ ጌታ ይመስገን። በባህሪ የተቀረጹ ተጽዕኖ ፈጣሪ ትውልድን ማፍራት እንፈልጋለን ይህንም ማጠናክሮ ለማስቀጠል ከባለ ድርሻ አካላት ብዙ ይጠበቃል ሲሉ ምክትል ኮሚሽነር ዶክተር ወይታ ተናግረዋል። በዚህ ህብረትና የጋራ ጊዜ በጣም ደስ የሚለው ነገር መጀመሪያው የመንፈሳዊነቱ ነው። የእግዚአብሔር ቃል ይሰበካል። አብረን እንጸልያለን። አብረን እንገናኛለን፣ እንተዋወቃለን። የልምድ ልውውጥም አለ ለአመታት ወይም ደግሞ በአመቱ ሙሉ ያልተገናኘ ነው እንገናኛለን። የጋራ ችግሮቻችንንም እናወራለን እና ዘርፈ ብዙ ጠቀሜታ ያለው ፕሮግራም ነው እና በዚህ ጉባኤ ደግሞ ብዙ ታላላቅ አባቶች ይገኛሉ። የቤተ ክርስቲያን መሪዎችም እንዲሁም ኮሚሽናችንም የኮሚሽነሩ እንዲሁም ደግሞ ሌሎችም አንዳንዴ አልፎ አልፎ የክፍል ኃላፊዎች ወይም ደግሞ የልማት ኃላፊዎች ይገኛሉ። በተለይ በዚህ ፕሮጀክት በተለይ በልጆችና ወጣቶች ልማት ፕሮጀክቶችን በማስተባበር በሀገር አቀፍ ደረጃ ለብዙ አመታት ያገለገሉ በጡረታ ያርፏሉና ለእሳቸውም እውቅና የተሰጠበት እንኳን ጡረታ የወጡትም የሚታሰቡበት ቀን ስለሆነ በጣም ደስተኛ ነኝ። በጣም ደስ ብሎናል። እንደ ኢትዮጵያ ቃለ ሕይወት ቤተ ክርስቲያን ልማት ኮሚሽን እንግዲህ ለወደፊቱ ከጉባኤውም የቀረበው ሀሳብ ኮሚሽኑም የሚያስበው በስፋት በእንዲህ ባለ መልክ በአጭር ቀን ወይም በአንድ ቀን ወይም በሁለት ቀን ሳይሆን ወደ ሁለት ሶስት ቀን አራዝመን በስፋት ህብረቱን በየአመቱ ማድረግ እንዳለብን ነው። አቅጣጫ ያዝ ነው። ያ ብቻ ሳይሆን ሁሉንም ደግሞ ማሳተፍ የሚችሉ ተግባራት፣ ጭውውቶች፣ ብዙ የልምድ ልውውጦች፣ ምስክርነቶች ቢቀርቡ ይበልጥ ኑ የጋራ ጊዜውን በጣም በጣም ፍሬያማ ያደርጋሉ። ፕሮጀክቱ በአካባቢው በጎ ተጽዕኖ ፈጥሯል። ይህ ደግሞ የሜዳሊያም ተሸላሚ አድርጎታል። ይህ በእንዲህ እንዳለ ግን ከወንጌል አማኞች ብርቱ ጸሎትና ድጋፍን ለዳንግላ ቃለ ሕይወት ቤተ ክርስቲያን ያስፈልጋል ሲል ከዳንግላ ልጆች ፕሮጀክት በመምጣት ተሳታፊ የሆነው ምን ይቻላል አታላይ ጥሪ አቅርቧል። እንግዲህ የመጣ ነው ው የጋራ ጊዜ ስለነበረ ከዚህ በጋራ ጊዜ አጠቃላይ የሆኑትን ነገሮች ለመሳተፍ ነው የመጣ ነው። እንደኛ እንግዲህ ያየነው ነገር በጣም አሪፍ ነው፣ ብዙ ነገሮችን ተምረናል። ከስብከቱ አጠቃላይም ከቆይታውም ተነስቶ እጅግ በጣም መልካም የሚባል ጊዜ ነበረን ማለት ነው። እንደ አጠቃላይ ወደ እኛ አካባቢ ወደ ሰሜን ስንመጣ እንግዲህ ጎጃም ላይ ያለ ፕሮጀክት ነው ዳንግላ ማለት እዛ ከተማ ላይ ቀደምት ከሚባሉት ቤተ ክርስቲያን ፈርቀዳጅ ነው ዳንግላ ቃለ ሕይወት ማለት ነው እና ስለዚህ ወደ 16 ዓመት አካባቢ ሆኖታል ፕሮጀክቱ ከተከፈተ። እጅግ በጣም መልካም የሆኑ ስራዎችን እየሰራ ነው ያለው። ብዙ ልጆችን አስመርቀናል በቢኤ ዲግሪ ደረጃ። አሁን ወደ 30 አካባቢ ልጆች ዩኒቨርሲቲ ላይ ጆይን አድርገዋል እየተማሩ ናቸውና በዚህ ሁኔታ ነው ያለው። ሁለንተናዊ የሆኑ ድጋፎችን ነው እያደረገ ያለው። ከዛ ባለፈ በከተማውና በዞኑ በጣም ተጽዕኖ በበጎ መልኩ ተጽዕኖ ፈጣሪ የተባለ ፕሮጀክት ነው እና በክልልም ደረጃ በመዳሊያ ደረጃ ተሸላሚ ነው፣ የዳንግላ ቃለ ሕይወት እና ይሄ ነገር አለን። እጅግ በጣም መልካም የሆነ እንቅስቃሴዎች አሉ። እንደ አንጻራዊ ግን ደግሞ ያው ከወቅታዊ ሁኔታዎች የተነሳ ሰሜንም ስለሆነ የእምነት ተጽዕኖዎች፣ አንዳንድ ነገሮች አሉ። ያም ቢሆን ዞኑም ጋር ከተማ መስተዳድሩም ጋርና ክልሉ ጋር ያለን ሪሌሽንሽፕ መልካምም ስለሆነ እሱንን ነገር እንግዲህ እገዛም እያደረጉልን ተቋቁመን በመልካም ሁኔታ እንድንሄድ እጅግ በጣም ረድ ትሆናል ማለት ነው። ከዛ ባሻገር ዳንግላ ቃለ ሕይወት እንግዲህ በአንድ ግለሰብ በጎ ፈቃደኝነት የተሰጠ ቦታ ነው። እንግዲህ እያመለክን የነበረው ወደ አምስት መቶ አካባቢ ካሬ የነበረ ነው። አሁን በጀርባችንና በጎን ክፍት ቦታዎች ነበሩ፣ እና እነሱን ከተማ መስተዳድሩ እንድንሰራበት በበጎ ፈቃድ በመነሻ ሊሰጠን ማለት ነው። ስለዚህ ሁለት ያጠናቀቅን የተወሰነ ቤትም ጀምረንበታል። ሌላው መቶ ሃምሳ ካሬው እንድናጠናቅቅ የተወሰነ ሊዝ ጀምረን እንድንቀጥል አድርጎናል ማለት ነው። እና እዚህ ዙሪያ ላይ እንግዲህ ካለን ከሰው ኃይል ማነስም የተነሳ እንግዲህ የተወሰኑ ድጋፎችን እንጠይቃለን። ምናልባት በዚሁ አጋጣሚ ይህንን አይተው ሳፖርት ማድረግ የሚችሉ የኢትዮጵያ ቃለ ሕይወት ቤተ ክርስቲያኖች ካሉ እንግዲህ የቤተ ክርስቲያኗን ባንክ አካውንት በብራን ባንክ እናስቀምጥላቸዋለን። በዛ መልክ ሳፖርት ሊያደርጉን ይችላሉ። መሪዎችንም ኮንታክት ማድረግ ይችላሉ። እንግዲህ ሰሜን ላይ ይሄን ይመስላል እያለን ነገር ማለት ነው። ፕሮጀክቱ በአካባቢው ለማህበረሰቡ በኢኮኖሚያዊ በማህበራዊ ሁለንተናዊ አገልግሎት ዘርፍ ተጠቃሚ በማድረግ ረገድ ብቸኛም ነው። ድጋፍ ሰጪነቱን ባሻገር ቀጣይ ህይወት ለዋጭ በሆነ መልክ በአካባቢው የሚገኘውን ማህበረሰብ እያገለገለ ይገኛል፣ ያለው ከቤንሻንጉል ጉምዝ የመጣ ተሳታፊ ሀብታሙ ቲሮሬ፣ በነበረው መርሃ ግብርም ብዙ ልምዶችን መቅሰም እንደቻለ ተናግሯል። የነበረው ፕሮግራም በጣም እጅግ አስደናቂ ፕሮግራም ነበረ። ከሌሎቻቸው ፕሮጀክቶች ጋር ልምድ የምንለዋወጥበት እርስ በራሳችን የምንማማርበት አስፈላጊ የሆኑ ግባቶችን ለአገልግሎታችንም፣ ለቀጣይ ስራችን ግባት የሚሆኑ ነገሮችን ብዙ መረጃዎችን ያገኘንበት ፕሮግራም ነበረ። በዚህ እንግዲህ እኔ ካለሁበት አካባቢ ፕሮጀክቱ የሚሰራው ስራ እንግዲህ አንድ መልትፕል ሳይት አለን፣ አንድ ዋና ፕሮጀክት አለን፣ እንደገና ሰርቫይቫልም አገልግሎት አለን። በዚህ አጠቃላይ ወደ 340 ተሳታፊዎችን ተደራሽ ያደረገ ስራ እንሰራለን። በዚህ ስራ በአካባቢያችን እንግዲህ እንደ ቃለ ህይወት ብቸኛ ፕሮጀክት ነው ቃለ ሕይወት ባቢው አካባቢ ያለው። እንደዚያ ሆኖ ግን ማህበረሰቡ ዘንድ የምንሰጣቸው ግልጋሎቶች በጣም ከፍተኛ ናቸው። በማህበራዊ ዘርፍ፣ በኢኮኖሚያዊ ዘርፍ እንደገና ደግሞ ቀጣይነት ባለው ሁኔታ ፕሮጀክቱ ከድጋፍ ሰጭነቱ ባሻገር ቀጣይ ህይወት ለዋጭ በሆኑ ጉዳዮች ማህበረሰቡን በማሰልጠን ወደ ገቢ ማስገኘው ስራ ውስጥ እንዲሳተፉ በማድረግ እጅግ አመርቂ የሆኑ ስራዎች እየተሰሩ ናቸው። በጭሩ እንኳን ከኮምባሽን ኢንተርናሽናል ኢትዮጵያ ጋር በመተባበር 900 ሺህ ብር ተመላላሽ ብድር በማግኘት የተሳታፊ ልጆች ወላጆች በገቢ ማስገኛ ስራ ላይ እንዲሳተፉ ከፍተኛ ስራ እየሰራ ነው ያለ ነው። ከዚህ የተነሳ በዚህ ሶስት ዓመት ውስጥ ከዜሮ ተነስታ ወደ 261 ሺህ ብር ካፒታል ያሰበሰቡ ወላጆች ሁሉ አሉ ይሄ በኮምባሽን መጽሄት ላይ የታተመውን ነገር ነው የምናገረው ከዚህም ያለፈ ደግሞ ወጣቶችን ልጆችን በቁጣባ እንዲሳተፉ ከትምህርት ጎን ለጎን በገቢ ማስገኛ ላይ በመሳተፍ ወላጆቻቸውን እንዲያግዙ ለነገ ለሀገርም ለቤተሰብም ለሀገርም ጠቃሚ ዜጋ ሆኖ እንዲያድጉ እንትን ከማድረግ አንጻር ትልቅ ስራ ከማድረግ አንጻር ትልቅ ስራ እየሰራ ያለ ነው በተለይም ደግሞ ይህ ተመላላሽ ፈንድ ከማድረግ ከማግኛችን በፊት እዛው ግቢ ውስጥ ወደ 270 ሺህ አካባቢው ተሳታፊ ወላጆች ቆጥበዋል። 270 ሺህ፣ 15 የቁጠባ ቡድን አለን። በዚህ ላይ ወደፊት ፕሮጀክቱ በቀጣይነት እየደገፈ አይቀጥልም፣ እጁን ሊሰበስብ ይችላል። ወላጅ ግን የሚሰራ ከሆነ ገቢ ማስገኛ የሚሳተፍ ከሆነ ነገ ህይወቱን ለመምራት አይቸገርም። ከዚህ ባሻገር ደግሞ ተሳታፊ ልጆች ላይ ቀጣይነት እየሰራን ያለነው ነገር ምንድነው? ልጆች ከመሮጫቸው ሜዳ ላይ እንቅፋት በማንሳት በትምህርታቸው ውጤታማ እንዲሆኑ፣ በስራ ውጤታማ እንዲሆኑ ይህን ስራ በመስራት ዙሪያ የአካባቢ ማህበረሰብ፣ የመንግስት ባለድርሻ አካላትን በማሳተፍ ትልቅ ስራ እየሰራ እንገኛለን። በዚህም እንደውም በቅርቡ የአንድ መንግስት ወረዳ አስተዳዳሪ መጥቶም እናንተን ትልቅ ስራ እየሰራችሁ ግቢያችሁ እየጠበበ ስለሆነ ሰፊ ቦታ ጠይቆ ለልማት እንሰጣቸዋለን ብሎ እስከ ሪዋርድ እስከ መስጠት ድረስ መንግስት ድጋፍ እያደረገና ያለ ነው። በዚህ በኩል በቅርቡ ደግሞ ፕሮጀክቱ እድሜው ገና ስምንት አመቱ ነው። ስገቡ ፕሮጀክት ተሳታፊ ሲሆኑ እጅግ በጣም ከድሃ ከድህነት ወለል በታች የነበሩ ሰዎች አሁን ራሳቸውን ችለው የምስጋና ዳብዳቤ ለፕሮጀክት ጽፈው እኛ ራሳችን ችለናል እድሉን ከዚህ በኋላ ሌላ እድል ስጡ ብለው የደብዳቤ ያስገቡበት። ስለዚህ ቀስ በቀስ ሰዎች ራሳቸውን እየቻሉ እያመሰገኑ የሚወጡበት መንገድ እያመቻቸን እንዳለን በዚህ እንትንላለው። ይህን ስናገር ኢትዮጵያ ልማት ኮሚሽን ሰብአዊ ድጋፍ ልማት ኮሚሽን ዛሬ ባዘጋጀው ስራ ስሳተፍ እንግዲህ ለቀጣይ ስንቅ የሚሆኑ ነገሮች ይዘን ነው የምንመለሰው። በሞጆ ቃለ ሕይወት ቤተ ክርስቲያን አጥቢያ ከአርባ በላይ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው የተቀበሉ ነፍሳት የውሃ ጥምቀት ወሰዱ። ሰኔ ቀን 1 2017 ዓ ም በኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሞጆ አጥቢያ ከ40 በላይ ኢየሱስ ክርስቶስ እንደ ግል አዳኛቸው አድርገው የተቀበሉ አዳዲስ አማኞች የውሃ ጥምቀት ወስደዋል። በዚህ መርሃ ግብር ላይም የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሚሽን መምሪያ የወንጌል ስርጭት እና የቤተ ክርስቲያን ተከላ አስተባባሪ የሆኑት ወንድም በላይ ሱጋሞ ተገኝተዋል። ወንድም በላይ ሱጋሞ አንደኛ ጴጥሮስ ምዕራፍ 2 እስከ ሁለት ያለውን ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድኑ አሁን እንደተወለደ ሕፃን ተንኩ ተንኮል የሌለበትን የቃሉን ወተት ተመኙ የሚለውን የእግዚአብሔርን ቃል አካፍለዋል። የቤተ ክርስቲያኒቱ አገልጋይ የሆነችው ወንጌላዊ ተዋበች እሸቱ ጸሎት በማድረግ የዕለቱን የአምልኮ ጊዜ የመራች ሲሆን፣ የአምልኮ መሪዎችም በዝማሬ ያገልግለዋል። ቤተ ክርስቲያኒቱ ከተመሰረተች ከ30 ዓመት በላይ የሆናት ስትሆን የእግዚአብሔርን መንግስት ለማስፋት የወንጌልን ተልዕኮ ተክታ እያገለገለችም ትገኛለች ሲሉ የቤተ ክርስቲያኒቱ ሰብሳቢ እንደሚከተለው ለዝግጅት ክፍላችን ተናግረዋል። 30 ዓመታት በላይ አየር ላይ ያለች ቤተ ክርስቲያን እና ኢትዮጵያ ውስጥ በማደግ ላይ ከሚገኙ አጥቢያዎች አንዷ ነች። ወደፊት በጣም እናድጋለን። ሳይቶች አሉን፣ ሶስት ቦታ ዙሪያ ገብረ ማበርና ከተማ ውስጥ ሶስት ቦታ ሰበካ ጣቢያ ወይም አውትሪች አለን። ሁለቱ በቅርብ ጊዜ አጥቢያ ይሆናሉ። አንዱ ምናልባት ወደ ኋላ ሊቀርብን ይችላል። እያደግነን፣ ጥሩ እንቅስቃሴ አለ። ሁሉም ዘርፎች ይንቀሳቀሳሉ። መሪዎች ዘርፍ፣ ወጣቶች ዘርፍ፣ እናቶች ዘርፍ፣ ልጆች አገልግሎት የትምህርትና ስልጠና ዘርፍ ወንጌል ስርጭት ቲም አለን የጸሎት ህብረት ከተማው ውስጥ በጣም ጥሩ እየተንቀሳቀሰ ያለበት ጊዜ ነው። ብዙ ጊዜ ተኝተን ነበረ ሞጆ ቃለ ሕይወት አሁን ደግሞ የመነሳት ጊዜ ሆኖልን እንቅስቃሴ ላይ ነን። ጌታን ስለ ሁሉም እጅግ በጣም አድርገን እናመሰግናለን። ዛሬ ደግሞ በሞጆ ቃለ ሕይወት ቤተ ክርስቲያን በቁጥር በጣም በዛ ያለ እንዲህ ያክል በዛ ያለ ሰው ተጠምቆ አያቅም። አስራ ነው የሚጠመቀው ግን ከአርባ በላይ ሰዎች ወንዶች፣ ሴቶች ትልልቅ ሰዎች፣ ታዳጊ ወጣቶች ጭምር ተጠምቀው ወደ ቤተክርስቲያን አባልነት ተጨምረዋል። እግዚአብሔር እናመሰግናለን። ከተጠመቁት ውስጥ የተወሰኑቱ የአንዱ የመጋላ አውትሪች ወይም የሰበካ ተከላ ጣቢያው አባላት ናቸው። ስለዚህ ያም ወደፊት አጥቢያ ያም እንዲሆን በጣም ሳፖርት ያደርጋል። ዛሬ በጣም ጥሩ ጊዜ ከጠዋት ጀምሮ ህይወት ቲቪ አባላት ከእኛ ጋር ነበሩ። ጌታን እጅግ በጣም አድርገን እናመሰግናለን። የነበረው ሁኔታ አትሞስፌር፣ አምልኮ፣ የቃል ስብከት ጊዜው ሁሉ ጥሩ ነው። በጌታ ደስተኞች ነን። በዕለቱ የውሃ ጥምቀት የወሰዱት አቶ ዴሜክሱ በዳዳና አበበ ልጄ እንኳን ጌታን ካለ ለመግደል እነሳ ነበር። አሁን ግን ጌታ ሕይወቴን ቀይሮ የራሱ አድርጎኛል። እንዲሁም ደስታና እረፍት ይሰማኛል። ቀን ሳለ እግዚአብሔር የሰጣቸውን ጊዜ ተጠቅመው ጌታ ኢየሱስ ክርስቶስ እንደ ግል አዳኛቸው አድርገው ሰዎች መቀበል አለባቸው በማለት ጥሪ አቅርበዋል። በፊት ጌታን ልጄ እንኳን ጌታን ካለ ገደል ገላለሁ። አልወድም ጴንጤ አንድ ከሰበከኝ መንገድ ነው ማበጆ ሌላ አልወድም። ማንም የሰበከኝ የለም። በቃ ስካር ነው ማጨስ ነው የምታየኝ መጠጣን ነው የሚታየኝ። ቤተሰቦችን ልጆች ከተኙ በኋላ ነው የሚገባው። አራት ሰዓት አምስት ሰዓት ድምጻቸውን አልፈልግም። ከዛ በቃ ሰክሬ ገባለሁ። ከግንቦት አስር የዛሬ አመት ማንም ሳይለኝ ወደ ጌታ ሂድ ሳይለኝ ጠዋት ተነሳው ይህ ነው ቸርች ቦታ፣ መዳኛ ቦታ። ይህን ነው ብዬ አንዴም ጎባኔ ጠየቅኩ። ና አለኝ፣ ይዞኘደ ዳንኩ። ከዛም በኋላ ያ ሁሉም ሸክም ወረደልኝ ወረደልኝ። ከዛ ስንት ነገሮች አየሁት በኢየሱስ። ለምን እንደዚህ አይነት አምላክ እያለ ሰው እንዴት እንደምኖር አላውቀውም፣ ምን እንደማስብ አላውቅም። እውነት እኔ ትምህርት ቤት ነኝ እንውላችኋለሁ። አሁኑም እኔ ምንን አየ ሰው እንጃ

ሰዎች አልዳናችሁ፣ ሰዎች እኔ ትምህርት ቤት ሆናለሁ እኔ የምታቁኝ ሰዎች እኔን አይታችሁ ኑ። ማታቁኝ ደሞ እኔ መልእክት አይታችሁ ኑ። ወደ ጌታ ና። መዳን በነፃ ነው፣ ሕይወት በነፃ ነው፣ ኑሮ በነፃ ነው፣ እንቅልፍ በነፃ ነው። አላ ሾክታ ነው የምታኛው፣ አላ ቢነን ሽልም ነው የምታኛ ትተኛለ። መቀመጥ በነፃ መራመድ በነፃ ክብር ለእግዚአብሔር ይሁን። ዛሬ በሞጆ ቃለ ሕይወት ቤተክርስቲያን ተጠማቂዎችን ባህል ስናከብር በአምልኮአቸውም ሲያገለግል በጣም ደስ እያለኝ ነው። ምክንያቱም በሾፍቱ ላይ ሆነን እኛ ወጣቶች እያለን የደብረዘይት ቃለ ሕይወት ቤተ ክርስቲያን አንዱ ሳይት ነው። ይሄ የተጀመረችው በአንድ ቤተሰብ ላይ የተጀመረ ከ30 ዓመት በፊት ግን፣ ብዙ ዋጋ ያስከፈለ ብዙ ውጣ ውረድ የበዛበት በጣም አንዳንድም ተስፋ የሚያስቆርጥ ሁኔታዎች የነበሩበት። እግዚአብሔር ግን ዘመን አምጥቶ ጊዜ አምጥቶ ከ30 ዓመታት በፊት በሚደንቅ ሁኔታ ራሳቸው ይነት ትልቅ ግቢ ኖሯቸው አደራጅ ሰርተው በመቶዎች የሚቆጠሩ ወደ ሺህ የሚጠጉ ሰዎች ናቸው ዛሬ በመልኳቸው ላይ ያገለገል ነው። በጣም ደስተኛ ነኝ። እኔ ከብዙ ድካም ነበር የመጣሁት ከጋ ጨፌ እንደመጣው፣ ግን ባየሁት ነገር ላይ በጣም ተጽናንቼ ያለው ደስ ብሎኛል። ያ ብቻ አይደለም። አሁን እነሱ ህሉና እንኳ አደገኛ የነበረው ዛሬ በደንብ ተደራጅቶ ሰርቫይቭ አድርጎ ሁለት ተከላዎች። ዛሬ ተጠማቂዎች ከግማሽ በላይ ከሌላ ተከላ የመጡ ናቸው። ሶስተኛ ሌላ ሁለተኛ ተከላም እንደጀመሩ ያው ነግሮናል ሰብሳቢ እና፣ ስለ ሞጆ ቃለ ሕይወት ቤተ ክርስቲያን እግዚአብሔርን እጅግ አድርጌ አመሰግናለሁ። ትልቅ ተስፋ አላት ታድጋለች። አሁንም የተሻለ ነገር እንጠብቃለን። ስለነበረን ጊዜ እግዚአብሔርን እጅግ አመሰግናለሁ። ክብር ለሱ ይሁን። 2000 ዓመተ ምህረት ጀምሮ ሙሉ ጊዜን ሰጥቼ በዚች ቤተ ክርስቲያን እስካሁን ድረስ እያገለገልኩ ነው። በዚች ቤተ ክርስቲያን ብዙ በከፍታም በዝቅታም በሁሉም ነገር እግዚአብሔር አሳልፎን መልካም ነገር አድርጎልን ይሄንን ግቢ ደግሞ እግዚአብሔር ተናግሮን በተአምራት በሚገርም ተአምራት ይሄንን ግቢ ሰጥቶን ስንገዛው የሆነ ቤት ነበረው አሮጌ ነበረ። እሱን ፈርሶ ዛሬ ህዝቡ በፍቅር ተነስቶ ይህንን አዳራሽ ሰርቷል። እግዚአብሔር ደግሞ ወደፊትም ፎቅ እንድንሰራለን እና ጌታ በጣም ታላቅ ነገር አድርጎልናል። ህዝብ እየጨመረ ነው። ሰው እየዳነ ነው። ጣቢያዎች እየተከፈቱ ነው። ወንጌል ስርጭት እየተሰራ ነው። እግዚአብሔር መልካም ነገር እያደረገልን ነው። እየጨመርን እየቀጠልን እንሄዳለን። ከሁሉም በላይ እግዚአብሔር በህይወታችን ታላቅ ነገር እያደረገ ብዙ ደቀ መዛሙርቶችን ደግሞ እንድናፈራ እግዚአብሔር ስላደረገው እያደረገም ስላለው ስለ ታላቅ ስራው እግዚአብሔርን እጅግ አድርገ እናመሰግናለን። ከዚም ባሻገር ደግሞ ዛሬ ላይ ስድስት ወራትን ያስቆጠረ የደህንነትን ትምህርት አስተምረን ብዙ ተጠማቂዎችን እንድናጠምቅ ለእግዚአብሔር መንግስት እንድናበቃ እግዚአብሔር ታላቅ እድል ስለሰጠ እድል ስለሰጠን ሞጆን ቤተ ክርስቲያን እግዚአብሔር ስላሰባት እግዚአብሔርን እጅግ አድርጌ አመሰግናለሁ። በሞጆ ከተማ ቃለ ሕይወት ቤተ ክርስቲያን ከዚህ የወጣች አንድ መጋላ ቃለ ሕይወት ቤተ ክርስቲያን ተከላ ጣቢያ የምትባላለች እዛ ቤተ ክርስቲያን ነው የሚያገለግለው። እግዚአብሔር ረቶ ወደ ጌታ ኢየሱስ ክርስቶስ ከመጡ በኋላ የደህንነት ትምህርት ተምሮ ዛሬ ከዛ ጣቢያ የተጠመቁ ብዙ በቁጥር የሚቆጠሩ ነፍሳት አሉ። ስለ እነሱ እግዚአብሔርን እናመሰግናለን። ነገም ቢሆን እግዚአብሔር በወንጌል ስራ ዓለምን ይወርሳል። ወንጌል ይቀጥላል። ኢየሱስ ጌታ ነው። ወደ ተመልካቾቻችን አሁን ደግሞ ከውጭ ወደ አገኘ ነው መረጃ እናልፋለን። በብራዚል የወንጌል አማኞች ቁጥር ሲጨምር በአንጻሩ ደግሞ የካቶሊክ እምነት ተከታዮች ቁጥር እየቀነሰ ነው ተባለ። የዓለማችን ትልቁ የሮማ ካቶሊክ መኖሪያ በሆነችው ብራዚል በ2022 የካቶሊክ ህዝብ ቁጥር እየቀነሰ ሲሆን በአንጻሩ የወንጌላውያን ክርስቲያኖችና ምንም ዓይነት ሃይማኖት የሌላቸው ሰዎች ቁጥር እየጨመረ መምጣቱን የስታቲክስ ኤጀንሲ ባወጣው የህዝብ ቁጠራ መረጃ ያሳያል። ቁጠራው እንደሚያመላክተው በ2022 ብራዚል 100.2 ሚሊዮን የሮማ ካቶሊኮች አማኞች ወይም ከሀገሬው ህዝብ 56.7 ፐርሰንት የሚሆነው ህዝብ ድርሻውን ይዟል። ይህም በ2010 ቁጠራ ከተመዘገበው 65.1 በመቶ ወይም 154 ሚሊየን ያነሰ ሆኗል። ይህ በእንዲህ እንዳለ የወንጌላውያን ክርስቲያኖች ድርሻ ባለፈው አመት ወደ 26.9 በመቶ ከፍም ብሏል። በ2010 ከነበረበት 21.6 በመቶ ወይም 12 ሚሊየን ተከታዮችን በመጨመር ወደ 47.4 ሚሊየንም ደርሷል። ከፍተኛ ቁጥር ያለው ጭማሪም ተመዝግቦበታል። የወንጌላ አማኞች ቁጥር መጨመር በብራዚል ግራ ዝምም ፕሬዚደንት ሉዊዝ ኢናሲዮ ሉላ ዳ ሲልቫ አገዛዝ ላይ ችግርም ሊፈጥር ይችላል። ገዢው የሰራተኞች ፓርቲ በወንጌላውያን ዘንድ ተቀባይነትን ለማግኘት ሲታገልም ቆይቷል። በቅርቡ በተደረገው የህዝብ ቆጠራ እንደሚያሳየው 45 በመቶ የካቶሊኮች የሉላ አስተዳደርን ሲቀበሉ፣ 30 በመቶ የሚሆኑት ወንጌላውያን ብቻ መንግስትን ይደግፋሉ። በአዲሱ የህዝብ ቆጠራ መረጃ መሰረት ሃይማኖት የለም የሚሉ ብራዚላውያን ቁጥር ከ7.9 በመቶ ወደ 9.3 በመቶ ከፍ ማለቱንም አረጋግጧል። ይህም በአጠቃላይ 164 ሚሊዮን ህዝብም ደርሷል። እንደ ኡምባንዳና ካንዶምብል ያሉ አፍሮ ብራዚላውያን ሃይማኖቶችም የተከታዮች ቁጥር ከ0 ነጥብ 3 ወደ 1 በመቶ ማደጉም ሮይተርስ የዜና ወኪል ዘግቧል። ወደ ተመልካቾቻችን ለለቱ ያዝንላችሁ መረጃዎቻችን ይህን ይመስሉ ነበር። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረጉት እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በህጋራ በመሆን ነበር። ከቀሪ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሆንላችሁ።